ሰላም ጤና ይስጥልኝ፣ የቲክቶክ ወዳጆቼ! እንደምዋላችሁ እንደምን አደራችሁ? ዛሬ የቀረብኩት በጣም አስቸኳይ ለሆነ የሚያንገበግብ ጉዳይ ስለደረሰኝ ይህንን ለፋኖ ታጋዮች ለአማራ ህዝብ እንድታደርሱልኝ በታላቅ ትሕትና እጠይቃለሁ። ይድረስ ለአማራ ፋኖ ታጋዮችና የህልውና ትግሉ ደጋፊዎች ለ497 ዓመታት ርስቱን ማንነቱን ባህሉንና ሃይማኖቱን ተነጥቆ አገር አልባ የሆነው አማራ ህልውናውን ለማስጠበቅ የሞት ሽረት ትግል በሚያደርግበት በዚህ ወሳኝ ወቅት በሽምግልና ስም ትግሉን ለጠላቶቹ አሳልፈው ለመስጠት የቆረጡ ሰዎችና በሽምግልና ስም ድርጅት ያልመሰረተውን አፋሃድን አፋባሃንና ከብልጽግና ጋር የሚሰራውን ደጋግመን ያየነውን፣ የሰማነውን አፋባሃድን እናዋሃዳለን በሚል ታላቅ ሴራ እየተሰራ ነው። የአማራን ጥያቄነን ባለፈው ጊዜ በዩቲዩብ ቻናሌ ለማስተማር ሞክሬያለሁ። ከሰማችሁ ካወቃችሁ፣ ይህም አፋባ ድርጅት አልመሰረተም፣ መሪ አልመሰረተም፣ ፕሮግራም አልመሰረተም፣ አላየንም። ያ በለለትበት ጊዜ ውስጥ የአማራን ጥያቄ የማይመልስ ፕሮግራም ሰራው ያለውን የእስክንድር ነጋን ሀሳብ የያዘ ተግባራዊ እንዲሆን ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር አስፋ ወሰን አስራት፣ አቶ ብርሃነ መስቀል ነጋ፣ ዶክተር አክሉ አክሎግ ቢራራ ና አቶ መስፍን የተባሉ ሰዎች በሽምግልና ስም ይህን ሰነድ የአማራን ትግል ድባቅ የሚከተውን የአማራን ጥያቄ የማይመልሰውን ተቀብለው ድርጅቶቹን እናዋሃዳለን የሚል ስራ ላይ እየሰሩ እንደሆነ ሰምቻለሁ። ስለ እነዚህ ሰዎች ተደጋጋሚ ተነግረዋል። ታሪካቸው ይታወቃል። እንደማ እንደሆነ ይታወቃል። ስለዚህ ከእነዚህ ሰዎች የአማራ ጥያቄ ይመለሳል እሁን ይሆናል የምትል ካለህ እነዚህ ሰዎች ኢትዮጵያንስ ናቸው አማራ ሁነው አያውቁም። እና ከእነሱ ጋር በእነሱ ዘንድ ይመጣል ይረበታል የምትለው መመሪያ፣ የሚወጣ መመሪያ የአማራን ጥያቄ ይመልሳል ብለህ ካሰብክ ፋኖ እስካሁን የደከምክበት ድካም የተሰዉ ወንድሞቻችን እህቶቻችን፣ የወደመ ተቋም ንብረት፣ በለል ውሃ እንደገባ ቁጠረው። ይህ አሳፋሪ ድርጊት ነው። የአማራን በመጀመሪያ ደረጃ የአማራ ጥያቄ ምን እንደሆነ ሳይረዱ የአማራው ብሶት መቼ እንደምን ይሄ እነሱ ያዘጋጁ ሰነድ የዛሬ ሃምሳ ዓመት ይጀምራል ነው የሚሉን። አራት መቶ ዘጠና ሰባት ዓመት ነው። እነዚህ ወራሪዎች ገብተው ከመጡ ጊዜ ጀምሮ የአማራ ህልውና የአማራ ተነጥቋል። አሁንም ቅድም ስራ ነበረ፣ ጀዋር የሰራው ስራ አለ የትግል ሁኔታ ላያነበት ለማራ ሁኔታ ወቅት በሚለው ስለሰራት ገጽ የኦሮሞን ትግል ከየት ተነስቶ ከየት እንደደረሰ ምን እንደሚቀረው ነግሮናል። ከዚህ ሀሳብ የራቋረጡ ሰዎች ስለዚህ ነቅተህ ይህ የሚሰራው ስራ ይህን ደግሞ በሽምግልና ስም አራት ሰዎች ተስማሚ እንዲሆኑ ሰነድ እንዲያጠርቁ ስምነት ተደርጓል። አራት ሰዎች ከፋኖዎቹ የፋኖዎቹ ውክልና አለ ለማሰኘት፣ አሳፋሪው ፓርትም እሱ ነው። በፋኖዎች ስም ስተት እንዲሰራ ፋኖዎቹ ተስማምተውበታል ለማሰኘት ከወሎ ሄኖክ አዲሴን ከሸዋ ብሩክን ከጎንደር አቻም የለው አስቻለውን ከጎጃም አስረስን አምተው እያጣደፉ እንዳያስቡ በድምፅ ብልጫ እያሰኙ የፋኖ አንድነት ተመሰረተ ሊሉህ ዳር ደርሰዋል። ሊሉህ ዳር ደርሰዋል። ይሄ የዐማራን ጥያቄ የማይመልስ በብልጽግናም ይሄ ነገ ጧት ልክ ዛሬ እንዳየናቸው የአፋ ባህር ሰዎች በአመር የነበሩት እነ ብሬ እነ መስፍንና እነ ማስረሻ ሰጤ እጅ ሰጥተዋል። ዳውንት ላይ የነበረውን ስምነት እናስታውሳለን። የአፋ ባህር የመስል ላይ ኃላፊው መስፍን ክፈተው ምን እንዳለ ሰምተናል። ያ ባለበት ጊዜ ውስጥ ይህንን ድርጅት መሰረትን ብለው ላብይ ሊያስረክቡ ነው። አብይ ደግሞ ምን እንደሚሰራ ታውቀዋለ። በአዲኖችን እንዴት አርጎ እንደመታተናቸው እናምባቸውን ገሎ የቀረውን ሙታን እንዴት አርጎ እንዳራገፈው ታውቃለ፣ ታያለ። በአማራ ላይ ጠንካራ ድርጅት፣ ጠንካራ ሀይል እንዳይወጣ በየአመቱ እየበወዘ በየአመቱ በገንዘብ የሚገዙ ሰዎችን እያመጣ ትግሉ እንዴት እንዳደረገው እያየን ነው፣ እየሰማን ነው። አሁንም ይህን የተጠናከረ ትግል እነዚህ ሰዎች እነማን እንደነበሩ ወቃቸው። አማራን ተምክተኛ ነፍጠኛ ጨቋኝ፣ ነገር ጨቋኝ ብሔረሰብ እያሉ የሲጽፉ የነበሩ አብዛኞቹ የመኢሶን ሰዎች፣ አብዛኞቹ ደግሞ አንደኛው ዋና የደርግ እነዚህ ሰዎች ለአማራ ጥያቄ አማራ ኃይል ወ እንዲወጣ የሚሰሩ አይደሉም። ደጋግመን ተናግረናል። እንግዲህ ደም ተቀብቶ ዝንብ አይፈራም። እነዚህ ሰዎች ጋር ትግሉ ይቀጥላል። ይህንን ለፋኖ አድርሱልን። የፋኖ ታጋይ ከላይ ሆነህ እኒህ ሰዎች በሚሰሩት ስራ እንዳትስማማ። የአማራው ጥያቄ ረጅም፣ ሰፊ፣ ውስብስብ ነው። የአማራውን ማንነት ለማስጠበቅ ከፈለግ ፋኖ ብለህ የወጣህ የአባቶቻችን መልካም ስም ይዘወጣ ፋኖ፣ መሪዎችህ የሚያደርጉትን ሴራ ጠይቅ። ይሄ ትክክል አይደለም፣ ትክክል የሆነ አካሄድ አይደለም። አፋባ የራሱን አንድነት ሳይመሰረት፣ የራሱን መሪ ሳይመሰረት የአሁኑ ትግል ዘመነን አውራ፣ እስክንድርም ምክትል አድርጎ ለመውጣት ሌላ ዓላማ የለውም። ያ ከሆነ እስካሁን ለምን ተዋጉ ወንድሞቻችን ትግሉ ማለት ነው። የአማራ ህልውና ትግል በዘመነና በእስክንድር የስልጣን ጥማት ህዝባችን ያልቃል ማለት ነው። ይህንን ይህንን ደግሞ ለማድረግ አንተምተው አንተምተው ዘመነ መሪ ይሁን እስክንድር ተከታይ ይሁን የሚል ሴራ ተሰርቷል። ይሄ የሴራ ነው ለእኔ ለሁለቱም አይበጅም። እርግጠኛ ነኝ የፋኖ መሪዎች የፋኖ ታጋዮች ይህንን ሴራ አሁን መናገር ቢያቅታቸውም የሚመች አይደለም፣ የበለጠ ደም ያቀባል። ይሄ ሻቢያ በቲኤልኤፍ እና በቲኤልኤፍ መካከል የፈጠረው ስምምነት አይነት በስምምነት ስም አንደኛውን ግሩፕ ለማረድ የተፈጠረ ሴራ ነው። የዚህ ሴራ ባለቤት ደግሞ እነዚህ ሰዎች ናቸው ብዬ ነው የማምነው። ልክ ሻቢያን እንደሰራው ያህል ይህስምምነት ይህ አንድነት ዝም ብሎ አይመጣም። ደም ፈሷል። ሰዎች ሙተዋል፣ ታርደዋል፣ ተዋርደዋል። እና አውሮፓ እና አሜሪካ ሆኖ የአማራን ታሪክ የአማራን ማንነት በአማራ ትግል ውስጥ እማናውቃቸው አንተ ጋር ቁመን ነበር የሚል ሰው ይምጣ። ሰዎች ዛሬ ትግሉን ሊያፈርሱት ነው በዚህ መገናኛ